አሰላም ዓለይኩም ወራህመቱላሂ ወበረካቱሁ። ባለፉት ቀናት በነበረኝ የመካና የመዲና ቆይታ የነበረኝን ጊዜ በጨረፍታ ላሳያችሁ ወደድኩ። ስለሆነም ለዛሬ የመዲናን ቆይታ ከአንዳንድ መረጃዎች ጋር አካፍላችኋለሁ። ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እያደረጋችሁ ፕሮግራሙን እንድትከታተሉ በአክብሮት ጋብዛለሁ። አብራችሁን ቆዩ። ሰላም ድረሱ ቱዲ አታጀንቡወቲ መላዲ ወባጀቲ ሰላም ሰላሜ ድረሱቶዴ መላዚ የዓለም ሙስሊሞች ምንጊዜም ልባቸው ወደ መዲና እንደሻቀለ ነው። መዲና ውስጥ የመመራቱ ሰበብ የሆኑት አጥብቆ የሚወዳቸውና ስለ መድህንነታቸው በሙሉ ልብ የሚናገርላቸው ታላቅ ሰው አሉ። እናም የህቺን ከተማ የማይናፍቅ ሰው አይኖርም። በየዓመቱ በርካታ ናፋቂ ከተለያየ የዓለማችን ክፍል እየመጣ እንዳይኑ ብሌን የሚሳሳላቸውን ነቢይ ከተማ ይረግጣል። ከተማዊ ታሪካዊነቷን ሳትለቅ ዘመናዊ ሆና ታነጻለች። አየሯ በሰላም ንፋስ ታጅቦ ሙቀቱን ቀላል አድርጎታል። ሕንፃዎቿ የነቢዩን ቁባ እይታ እንዳይጋርዱ በልክ የተሰሩ በመሆናቸው እኩል ቁመና ያላቸውን ሕንፃዎች ተገጥግጠው ማየት ሌላ መስህብ ይሰጠዋል። ባጭሩ አንድ ጎብኚ መዲና ሲገባ መዲናን የሚገልጽ ምንም ነገር ባያይ እንኳን መዲና መግባቱን ግን እርግጠኛ የሚሆንበት ብዙ ነገር አለ። የነብዩ መስጊድ በጊዜው ይህ ስፋት አልነበረውም። በኋላ የተለያዩ ነገስታት እያሰፉና እድሳት እያደረጉት ነው እንዲህ ግዙፍ አድርገው የሰሩት። እዚህ መስጊድ ውስጥ የሚሰገድ ሶላት በሌላ ቦታዎች ከሚሰገዱ ሶላቶች በአንድ ሺህ እጥፍ ይበልጣል ወይም አጅሩ በአንድ ሺህ እጥፍ ይባዛል። ሰለዋትም እዚህ ይጣፍጣል። እዚህ መስጊድ ውስጥ በነቢዩ አንደበት የጀነት ነው የተባለ ረውዷ በሚል ስያሜ የሚታወቅ ቦታ አለ። ይህ ቦታ በመልእክተኛው ዘመን አስሐቡ ሱፋ ተብለው የሚታወቁ ሰሃብቶች ያድሩበት ከነበር ቦታ ቀጥሎ የሚገኝ ሲሆን በነብዩ ቀብርና በሚንበራቸው መካከል ላይ ይገኛል። ሊቃውንት እንደሚሉት እዚህ ስፍራ ላይ የሰገደ ሰው ትልቅ እጣ ያገኛል፣ ዱዓውም መቅቡል ይሆናል። ሊቃውንት እንደሚሉት ይህ ቦታ ብቻውን ተነቅሎ ጀነት ይገባል። በዚህ መስጊድ አርባ ቀን በተከታታይ የሰገደ ሰውም ከጀሃነም ነፃ የመሆኑን ማረጋገጫ እንደወሰደ ይቆጠርለታል ሲሉም አስቀምጠዋል። ማንኛውም ሰው ከተማዋ ዘንድ እንደገባ የመጀመሪያ ስራው ታላቁን ነቢይ መዘየር ነው። ገና ከሩቁ የበሪሃቸውን ቁባ ያየ ሰው እምባይኑን ይሞላዋል። መዲና ሁሉ ነገሯ የተረጋጋ ስለሆነ እርጋታውን ጠብቆ ወደ ሹሙ ነብይ ያዘግማል። ሰላምታውን ከሩቅ ያደርሳል። ገብቶ እስኪያያቸው መዲና ላይ የሚታየው ሰው በሙሉ የነብዩ ወዳጅ ነውና ወደ መዲና ያመጣው የሳቸውን ናፍቆት እንጂ ሌላ አይደለም። ወዳጅ በየአይነቱ መዲና ላይ ለጉድ ይታያል። እዚህ የመጣ የአበሻ ዑለሞች ለምን መዲና መዲና እያሉ እንደኖሩ ይገባዋል። ከመላው ዓለም ጥቁሩ፣ ነጩ፣ አውሮፓው፣ ኤዥያው፣ ህንዱ ሁሉም አንድን ሰው ናፍቆ እሱኑ ለመዘየር ቀብሩን ለመንተራስ፣ ቁባውን ለመጎራበት፣ ህያው ሆኖ የኖረበትን ከተማ አየር ለመማግ ይሰበሰባል። ከእያንዳንዱ ሰላት በኋላም የነብዩን ቀብር ለመዘየር ወደ ባበ ሰላም ይሮጣል።

ወደ መዋጀሃው በሚደረግ ጉዞ ከፍተኛ የስሜት መናወጥ ይፈጠራል። ከሩቅ የናፈቁትን ነቢይ በቅርበት ቀብራቸውን ለማየት በዚህ ቦታ ድምፅን ዝግ አድርጎ ሰላምታ እየሰጡ ሰላዋት እያወረዱ በከፍተኛ መተናነስና አክብሮት መጓዝ አደብ ነው። ዘያሪ በየአይነቱ ነው የሚያለቅስ አንገቱን ደፍቶ የሚራመድ ፊት ለፊት ማየት ከብዶት አይኑን የሰበረ ብቻ ብዙ ነው። ቦታው ላይ ሲደርሱ የታላቁን ነብይ ቀብር ያገኛሉ። በታላቅ አደብና በዝግታ አሰላሙ ዓለይከ ያ ረሱላላህ ይባላል። በሕይወታቸው ስለ ኡመታቸው የለፉትን ልፋት በማሰብ ልቦች በሐዘንና በአክብሮት ተውጠው ስሜታቸውን መግለጽ ያቅታቸዋል። ፍቅራቸውን ይገልጻሉ። መልእክቶውን አድርሰዋል፣ አማናውን ተወጥተዋል፣ ለዚህም ምስክሮች ነን እያለ ያጉ ተመትማል አላህ ወሲላ እንዲሰጣቸውም ከልቡ ይለምናል። ናፋቂ ናፍቆቱን ሳይወጣ በፖሊሶች የእለፍ ምልክት ይንቀሳቀሳል። ከዛም የትልቁን ሰው ዓይነት አባልደረባ አቡበክርን ከፊቱ ያገኛል። ሰላምታ ሰጥቶ ምርጥ ጓድ ነበሩ ብሎ ያወዳድሳል። ፈቀቅ ብሎም አንበሳውን ዑመርን ያገኛል። ሰላምታ ሰጥቶ ውለታው የሚከፈል አይደለም ብሎ ስሜቱን ይውጣል።

በነቢዩ ትከሻ ትይዩ ራሳቸውን አድርገው እንደ ደንቡ ዝቅ ብለው የተቀበሩ ሲሆን ዑመርም በአቡበክር ትከሻ ትይዩ እንደ እንዳደቡ ከሲዲቅም ዝቅ ብለው ተቀብረዋል። የቀብራቸው ቅጥር ወይንም ሑጅራው በረውዶው በኩል ግድግዳው ይታያል። እዚህ ቦታ ላይ የዓለሙ ንጉሥ የሰው ልጆች ዓይነታ የደጋጎቹ አብይ፣ የነቢያት መቀምቀሚያ የፍጥረቱ አለቃ ተኝተዋል። በዚህ የተነሳም ዓለም ላይ የቺን ቦታ የሚበልጥ የተከበረ ቦታ የለም። ሊቃውንቱ እንደ ሀገር መካ የምድራችን ምርጧ ቦታ ናት ይሉና ነቢዩን ያቀፈውን የአኢሻን ቤት ግን አይበልጥም ሲሉ፣ በልዩ ሁኔታ የነቢዩ ቀብር ከመካም በላይ የተከበረ ቦታ መሆኑን በጋራ ስምምነት ያጸናሉ። የአላህ መልእክተኛም ቀብሬን የዘገረ ሸፋዬ ግዴታ ትሆንለታለች። ከየትኛውም የዓለም ክፍል ሌላ ሐጃ ሳይኖረው እኔን ለመዘየር ብቻ ብሎ የመጣ ሸፋዓ እንደመሆነው እንዳይጠራጠር እያሉ እርሳቸውን መዘየር ያለውን በረከት አስረድተዋል። አይቶ ማከም አይቶ ብቻ ማዳን ያንቱ፣ ሆኖ ለምን ጤና ይክዳን ባንቱ ነግቶ የከውኑ መጨለም ሐኪም ወደና ይግደለን ህመም

ነቢዩን ዘይሮ ያበቃ ሰው ሌሎቹን የመዲናን ታሪካዊ ቦታዎች ለማየት መሄዱ አይቀርም። በመሆኑም መስጂድ ዲራህን መጀመሪያ አድርገን ወደ ኡሑድ እናቀናለን። ይህ መስጂድ ዲር ወይንም መስጂድ ሸይኸይን እየተባለ ይጠራል። መዲና አቅራቢያ የሚገኝ ሲሆን መልእክተኛው ወደ ኡሑድ የጦርነት ሲያቀኑ ያረፉበትና ዐስር መግሪብና ኢሻ ሰላትን የሰገዱበት ብለውም የጦር ልብሳቸውን ለብሰው ዝግጁ የሆኑበት ቦታ ነው። መልእክተኛው ያስከተሉት አንድ ሺህ የሚጠጋ ሰራዊት ነበር። ልክ እዚህ ቦታ ላይ አብደላህ ብኑ ኡበይ ብኑ ሰሉል የተባለ ሙናፊቅ ሶስት መቶ ሰው አስከትሎ ነቢዩን በመካድ ወደ መዲና ተመለሰም። በዚህም የነቢዩ ሰራዊት ሰባት መቶ ቀረ። ሊወጋቸው የመጣው የቁሬሽ ጦር ደግሞ ሶስት ሺህ መሆኑን አውቀዋል። በዚህም ከፊል ሰሃበቶች እንመለስ የሚል ሐሳብ አነሱ። ቢሆንም ነብዩ፣ አንድ ነብይ የጦር ትጥቁን ከታጠቀ ሳይዋጋ አይመለስም ብለው 700 ወታደር ይዘው ወደ ኡሁድ አቅንተዋል። በመሆኑም ይህ ቦታ ከነብዩ ጋር ከጦር ታሪካቸው ጋር የታሪክ ትስስር ስላለው ተጠብቆና ለጉብኝት ክፍት ተደርጎ ይገኛል። የኡሁድ ጦርነት በሂጅራ በሶስተኛው ዓመት በሸዋል ሰባት ቅዳሜ በሙስሊሞችና በቁረይሽ ጎሳ መካከል የተደረገ ጦርነት ነው። በነቢዩ መሐመድ ሰለላሁ ዓለይሂ ወሰለም በሚመራው የሙስሊም ጦርና በአቡ ሱፊያን ብኑ ሐርብ የሚመራው የቁረይሽ ጎሳ መካከል የአሁድ ጦርነት ከበድር ጦርነት ከዓመት በኋላ በሙስሊሞች የተካሄደው ሁለተኛ ታላቅ ጦርነት ነው። ጦርነቱ የተካሄደው በእሁድ ተራራ ደቡባዊ ረባዳ ሜዳ ላይ በመሆኑ ጦርነቱ በተራራው ስም ተሰይሟል። የጦርነቱ ዋና ምክንያት ቁረይሾች በበድር ጦርነት በሙስሊሞች የደረሰባቸውን ሽንፈት ለመበቀልና ከበድር ጦርነት ውርደት በኋላ በአረብ ጎሳዎች መካከል የነበራቸውን ቦታ ለመመለስ በማሰብ ነበር። እናም መዲና ያሉትን ሙስሊሞች ለማጥቃት ቁረይሾች አጋሮቻቸውን ሰብስበው ለወረራ የዘመቱት ዘመቻ ነው። ከቁረይሾችና አጋሮቻቸው የተነሱት ተዋጊዎች ቁጥር ወደ ሶስት ሺህ የሚጠጋ ሲሆን የሙስሊም ተዋጊዎች ቁጥር ደግሞ ወደ አንድ ሺህ የሚጠጋ ነበር። ሆኖም ከነዚህ ውስጥ መስጂድ በድር ላይ እንደገለጽነው 300 ያህሉ ጦርነቱን ትተው በመመለሳቸው ቁጥራቸው 700 ተዋጊ ይሆናል ማለት ነው። በዚህም ጦርነቱ 700 ለሶስት ሺህ ነበር ማለት ነው። ነቢዩ ሰራዊቱን ለጦርነት አዘጋጅተው ሀምሳ ቀስተኞችን በምዕራብ ዳርቻ በሚገኘው የቀድሞ ዓይነይን ያሁኑ ደግሞ አሩማት ተራራ ላይ አስቀመጧቸውም። ጀርባቸውን ከሙሽሪኮች ፈረሶች እንዲጠብቁም አስጠነቀቁ። በታዋቂው ንግግራቸው እንዳሉትም ብናሸንፍም ሆነ ተሸንፈን አዕዋፍ ስጋችንን ሲበሉ ብታዩ ቦታችሁን አትልቀቁ ብቻ ከጀርባችን የሚመጣን ጠላት በቀስታችሁ ንደፉልን አሏቸው። ይህ ማለት ብናሸንፍም ብንሸነፍም ቦታችሁን አትልቀቁ ማለት ነበር። ሙሽሪኮችን በተመለከተ ለውሁድ ጦርነት የነበራቸው ዝግጅት ከባድ ነበር። ሆሩ በጥቅሉ በአቡ ሱፊያን ብኑ ሐርብ ይመራ ነበር። የቀኝ የጦር አዝማች ኻሊድ ብኑልወሊድ፣ በግራ በኩል ለዕክሪማ ብኑ አቢ ጃህል፣ የእግረኛ ጦር አዛዥ ደግሞ ሰፍዋን ቢን ኡመያ የነበሩ ሲሆን አብደላህ ብኑ አቢ ረቢዓ የቀስተኞች አዛዥ ተደርጎ ተሹሟል። ሁለቱ ሰራዊት ውጊያውን ሲጀምር ከሃዲያኑ መቋቋም አልቻሉም። እናም ጀርባቸውን አዙረው ሴቶቻቸውን ተከትለው ሮጡ። ጦርነቱ ላይ ከባድ በትር ያሳረፈው ጣልሃ ብኑ አቢ ጣልሃ አልዓብደሪ እየተባለ የሙሽሪኮች አርማያዥ ነበር። የሙስሊሞችን ኅብረት በድፍረት ሲበታትንም ነበር። እናም ከሙስሊሞች ሊጠጋው የደፈረ በጠፋበት ሰዓት ዙበይር ብኑል ዓዋም በሰይፍ ነድፈው መሬት ላይ ጥለው ገደሉት። ነቢዩም ለሁሉም ነቢይ ደቀ መዝሙር አለው የእኔ ደቀ መዝሙር ደግሞ ዙበይር ነው ሲሉ አወድሰው ሰራዊቱን አጃገኑት። የሙሽሪኮች ባንዲራም ሶስት ሰው ተቀባብሎ በመጨረሻ ወደቀ። ከዚያ በኋላም አልተነሳም። አቡ ዱጃናም ብዙ ሙሽሪኮችን ገደለ። ሙስሊሞች ለመፋለም ወደፊት ሲገሰግሱ ድሉ ቀጠለ። ሐንዘላም ብዙ የሙሽሪኮችን ራሶች አጭደው አቡ ሶፊያን ጋር ሲደርሱ በአንድ ከሃዲ ተገደሉ። ጦርነቱ መጨረሻው የታወቀ መሰለ። ድሉ ለሙስሊሞች አሰፈሰፈ። ሙሽሪኮችም ከትግሉ ሜዳ ርቀው ወጡ። ቀስተኞች በሙሽሪኮች ላይ ድል የተቀዳጁ መስሏቸው ከተራራው ለመውረድ ወሰኑ። ሙሽሪኮች የተውትን ምርኮ ለመሰብሰብ ተሯሯጡ። መሪያቸው አብዱላህ ብኑ ጁበይር የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከተራራው አትውረዱ ብለዋል እያሉ ቢጮሁም የሰማቸው አልነበረም። እናም ሁሉም ወርደው በተራራው ላይ አብደላህ ኢብኑ ጁበይርና አስር የማይሞሉ ቀስተኞች ብቻ ቀሩ። ቀስተኞች የነቢዩን ትዕዛዝ ጥሰው ከተራራ ሲወርዱ የሙሽሪኮች ጦር አዛዥ የነበረው ኻሊድ ኢብኑ ወሊድ አጋጣሚውን ተጠቀመበት። እናም ከሙስሊሞች ጀርባ በመዞር አብደላህ ኢብኑ ጁበይርንና አብረው የነበሩትን ገደለ። ከዚያም ወደ ሙስሊሞች መጥቶ በጀርባቸው ላይ የቀስተናዳ ዘነበባቸው። ሙሽሪኮችም ወደ ጦርነት ተመለሱ። ጦርነቱ ሲበረታና የሙስሊሞች ስሜት ሲታወቅ የሙስሊሞች ባንዲራ ያዥ የሆነው ሙስዓብ ኢብኑ ዑመይር ተገደለ። በዚያን ጊዜ ሙስዓብ በመልክ ነብዩን ይመስሉ ነበር። ገዳዩም ነብዩን የገደለ መስሎት ሙሐመድን ገድያለሁ ብሎ መጮህ ጀመረ። ሙስሊሞችም ቃሉን ሰምተው ጽኑነታቸው ተናወጠ፣ በነገሩም ግራ ገባቸው።

የሙሳዕብ እብኑ ዑመይር እና የዓብድላህ እብኑ ጁበይር ከብር ለብቻው ተደርጎ ሌሎቹ ከስልሳ በላይ የሆኑ ሰሐበቶች በአንድ ላይ በዚህ ቦታ ላይ ተቀብረዋል። የእሑድ ተራራ ከዚህ ጦርነት ባሻገር ብዙ ከነቢዩ ጋር የተያያዘ ታሪክ አለው። ተራራው ተራ ተራራ አይደለም፣ ንግርቱም ሰፊ ነው። ነቢዩ በተባረከ አንድበታቸው እሑድ ይወደናል እኛም እንወደዋለን ሲሉ እሱም ነቢዩን እንደሚወድ

ነቢይ ሲዲቅና ሁለት ሰማዕታት ነው ያለው እርጋ እንጂ ሲሉ አናግረውታል። ለተወዳጁ ታዛዥ የነበረው እሑድም ወዲያውኑ ሰከነም። በርካታ ሊቃውንት ሰባት ኪሎ ሜትር የተንጣለለው ይህ ተራራ ጀነት ከሚገቡ ግዑዛን መካከል አንዱ ነው ሲሉ የጀነትነቱን መስክረውለታል። ወዳጅ ከወዳጅ ጋር ነው ይባል የለ ከእሑድ በኋላ ወደ ሌላው የታሪክ መስህብ እንሂድ። መስጂድ ቁባ። ይህ የቁባ መስጊድ ነው። በኢስላም ውስጥ የተገነባ የመጀመሪያው መስጊድ፣ መዲና ላይ የታነጸ ቀዳሚው የአምልኮ ቦታ፣ ከመልእክተኛው ጋር የጠበቀ ትስስር ያለው ቅጥር። ይህ ቦታ ከመዲና ከተማ በስተደቡብ ምዕራብ አቅጣጫ የሚገኝ ሲሆን ከነብዩ መስጊድ 3.5 ኪሎ ሜትር ርቀት ላይ ይገኛል። መልእክተኛው ሂጅራ ባደረጉበት ወቅት ተመካ ተነስተው መዲና ከመግባታቸው በፊት ወደ መዲና ተቃርበው ለማረፍ የመረጡትና ለሶስት ቀናት ያደሩበት ቦታ ነው። ከዑስማን ብኑ አፋን ጀምሮም ቦታው ከፍተኛ ትኩረት ተሰጥቶት ከዚያም በኋላ በመጡ ሱልጣኖችም እየታደሰ አሁን ላይ ወደዚህ ወዳለበት ይዘት ላይ ለመድረስ ችሏል። ቀድሞውኑ ነቢዩ ቦታው ላይ በቆዩባቸው ሦስት ቀናት ውስጥ የታነጸው ይህ መስጊድ ታሪኩ ብዙ ሲሆን ነቢዩ ሶለላሁ ዓለይህ ወሰለም ሁሌ ቅዳሜ ቅዳሜ እየመቱ ይሰግዱበት እንደነበር እና ቁባእ ላይ ሁለት ረክዓ የሰገደ ዑምራ እንዳደረገ ይቆጠርለታል ይሉ እንደነበር በታሪክ መዛግብት ተመዝግቦ ይገኛል። አሁን ላይ ያለው መስጊድ ስልሳ ሁለት ቁባዎች ወይንም ጉልላቶች ያሉት ሲሆን ዋናው ቁባ 25 ሜትር ከፍታ ያለው ተደርጎ የተሰራ ነው ከዋናው ቁባ ዙሪያ ደግሞ ሀያ ሀያ ሜትር ከፍታ ያላቸው አምስት ቁባዎች ተንሰራፍተው ይታያሉ። ሌሎቹ ቁባዎች አስራ ሁለት ሜትር ከፍታ ኑሯቸው ከሌሎቹ ትልልቅ ቁባዎች አንሰው ይታያሉ። ሌላኛው የመዲና ታሪካዊ ታላቅ መስጊድ መስጊድ አልቂብለተይን የሁለቱ ቂብላዎች መስጊድ ነው። ይህ መስጊዱል ቂብለተይን ይባላል። በሌላ በኩል መስጂዱ በኑ ሰለማ በሚል ይጠራ ነበር። ቦታው በነጭነቱ ይታወቃል። ይህ ታሪካዊ ቦታ ላይ የተንጣለለ መስጊድ ከነቢዩ መስጊድ በስተ ምዕራብ አቅጣጫ አራት ኪሎ ሜትር ርቀት ላይ ይገኛል። መስጊዱ የሁለቱ ኪብላ መስጊድ የሚል ትርጉም ያለው ስያሜ አለው። ይህ የሆነውም አንድ ሶላት ወደ ሁለት አቅጣጫ ስለተሰገደበት ነው። ታሪኩ እንዲህ ነው። ነቢዩ ሶላት የሚሰግዱ ነቢዩ ሰለላሁ ዓለይሂ ወሰለም ሰላት የሚሰግዱት ወደ ፍልስጤም በይተል መቅዲስ ዞረው ነበር። መዲና ከገቡ በኋላም ለዓመት ከመንፈቅ ያህል ወደ በይተል መቅዲስ ዞረው ሰግደዋል። ሆኖም ለካዕባና መካ ከነበራቸው ፍቅር የተነሳ አላህ ቂብላውን ወደ ካዕባ እንዲያዞርላቸው ይመኙ ነበር። ታዲያ ዱዓም ያደርጉ ነበርና ዱዓቸው ተቀባይነት አገኘ። በአንድ ቀንም በዚህ መስጊድ ውስጥ ዙሁርን ወይንም አሱርን እያስሰገዱ በነበረበት ሁለተኛው ረክዓ ላይ ሲደርሱ ወሕይ መጣላቸው። የወሕዩ ትእዛዝም ከዚህ በኋላ ወደ በይተል መቅዲስ ሳይሆን ወደ ወደድከው ከዕባ አቅጣጫ ስገድ የሚል ነበር። ይህም እስከ ወዲያኛው የሙስሊሞችን ቂብላ ወደ ከዕባ ቀይረው በመሆኑም ነቢዩ ሰላቱን ሳያቋርጡ እዛው ላይ አቅጣጫቸውን ወደ ከዕባ ዙረው ሁለቱን ረካዓ ጨረሱት። በመሆኑም ይህ መስጊድ ባንዴ ወደ ሁለቱም አቅጣጫ የተሰገደበት በመሆኑ የሁለቱ ቂብላዎች መስጊድ ተባለ። ታዲያ ዛሬም በይተል መቅዲሱ አቅጣጫ የሚታወቅበት ምልክት መስጊድ ውስጥ በግልጽ ተቀምጦ ይገኛል። ሌላኛው የታሪክ መዳረሻችን የሰልማን መናፈሻ ነው። ይህ ቦታ ታላቅ ታሪክ የተከሰተበት ነው። ድንቁ ታሪክም ከሰልማን አልፋሪሲ ጋር ይያያዛል። ሰልማን በነብዩ ሰለላሁ ዐለይሂ ወሰለም ካመነ በኋላ ከነበረበት ባርነት ነፃ ለመውጣት ካሳዳሪው ጋር በመጻጻፉ 300 የቴምር ዛፎችን መትከል ነበረበት። ከዚያም እነዚያን ዛፎች ሲያፈሩ የተወሰነ ገንዘብ ከፍሎ ነፃ እንደሚወጣ አልተገብቶለታል። ይህን ታሪክ የሰሙት ነብዩም ሰለላሁ ዐለይሂ ወሰለም ሰሃበቶች የቴምር ዛፍ ችግኝ እንዲያዋጡ በማድረግ 300 ችግኞችን ከሰበሰቡ በኋላ ሰልማን 300 ጉድጓዶች ቆፍሮ ምንም ሳይተክል እንዲጠራቸው አዘዙት። እሱም የተባለውን አደረገ። እናም ነብዩ ወደዚህ ቦታ በመምታት እነዚህን ዛፎች በእጃቸው ተከሏቸው። በነብዩ ሰለላሁ ዐለይሂ ወሰለም በረከትም ያለ ተለምዶ ለመጽደቅና ለማፍራት ዓመታት ይፈልጉ የነበሩት ዛፎች በዓመታቸው ፍሬ መስጠት ጀመሩ። በዚህም አሉ ስለተሞላ የቀረውን ክፍያ ነቢዩ ለሰልማን ከፍለውለት ነፃነቱን እንዲጨብት አስችለውታል። ያ ታሪክ የተከሰተበት ቦታም እስካሁን ታሪኩን እንደጠበቀ ይገኛል። እነዚህ ዛፎች የሚያፈሩት ቴምርም እጅጉን መድኃኒት በመሆኑ መዲናን የረገጠ ሁሉ እየመጣ ይሸምታል። ውድ የቻናል ቤተሰቦች ስለ መዲና ተወርቱ አይጠገብም። ላሳያቸው የምፈልገው ነገርም ብዙ ነው። ሆኖም ለዛሬ ይህ ይበቃል። ቻናሉን ሰብስክራይብ ማድረግ አትርሱ። ቪዲዮው ከተመቻችሁ ለወዳጆቻችሁ በማጋራት ቪዲዮውን አሰራጩት። አላህ መዲናን በየጊዜው የምናይ ያድርገን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ السلام عليكم بيا جلاله يا مكرمو